አራት ማረፊያዎች ነበሯት። አንዱ መርጡ ለማርያም ይባላል። ምስራቅ ጎጃም ነው ውስጥ ነው። መርጡ ለጽዮን ነበር የምትባለው። አንዱ ሳፍ ጽዮን ይባላል። ጣና ቂርቆስ ነው፣ እኔ የመጣውበት ገዳም ነው። እዚያ አርፋለች። አራቱ የጽዮን መንበሮች ነው የሚባሉት። አንደኛው ተድባበ ጽዮን ይባላል። ወሎ ውስጥ የሚገኝ ነው፣ ደቡብ ወሎ ውስጥ። አንደኛዋ አክሱም ጽዮን ናት። መጨረሻ ላይ ዛሬ አርፋ የምትገኘው አክሱም ነው። ህዳር 21 ቀን አንደኛ ከዚያ የገባችበት ቀን ነው። ሁለተኛ በግራኝ መሐመድ ጊዜ ታቦተ ጽዮን በስደት ዘዋይ ገዳም ቆይታለች። እዚ ዘዋይ ቆይታ ግራኝ ካረፈ በኋላ ተመልሰ አክሱም የገባችው ህዳር 21 ቀን ነው። ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይህን አረቢሽ ተብሎ አልተጻፈም። አንደበቷ ክርክም ያለ ነውር የሌለባት እውነት፣ ጠባብ ትሕት ዘልዕቀት በቤተ መቅደስ በቤተ መቅደስ ውስጥ ተቀምጣ መላክ እያነጋገራት፣ ትቢት የሌለባት ትሕት ጥበብን የተመላች እወቁኝ እወቁኝ የማትል ልጇ በሆሳይን አኳን እንዲያው ግርግር ሰው ሁሉ ሲበዛ እንዲህ እኔ የአምላክና ፊት ፊት አድርጉኝ የማትል በትህትና ይብል እስቲ፣ እዚህ ላይ እመቤታችን እንዲህ አለች ተብሎ ሰምታችኋል? ሐዋርያት አነጠፉ፣ ገሌ ፊትፊት ሄደ፣ ጴጥሮስ እንዲህ አለ ሲባል እሷ እንዲህ ነኝ የማትል ይሄ አይገባኝም ይሄ ይገባኛል የማትል ስደት አይገባኝም ሳትል የተሰደደች መልካም ነገር ይገባኛል አክብሩኝ የማትል ትሕትናን የተመላች ወርቅ። እንግዲህ ወደ እግዚአብሔር እንገባ ዘንድ ድፍረት አለን አለ ቅዱስ ጳውሎስ እንዴት? እስመ ተሳሃለነ በሞተ ወልዱ፣ በልጁ ሞት ይቅር ብሎናልና። ለምን በልጅ ደም የታረቁት እርቅ ጽኑ ነውና ይላሉ ሊቃውንቱ። አብ እንግዲህ በልጁ ደም ታርቆናልና፣ እንግዲህ ሞገስ አግኝተናል። ወደ ሰማይ እንድንገባ ይህን ይቅርታ እንድናገኝ ምሕረት እንዲህ የተጀመረበት ማኅፀን ያላት እመቤታችን ናት። አንዳንዶቹ ምን ሊሏችሁ ይችላሉ? አረ ትንቢተ ሕዝቅኤል ምዕራፍ 44 እኮ ስለ ማርያም የሚመለከት አይደለም ይላል። አይድረስ እኮ ነው እናንተ ደንቆሮና እንትን አሉ እንዴ? ብልህና ብልህና ጅል ተከራክረው አሉ ጅል አሸነፋሉ። ምን ብሎ ሲባል፣ እምቢ ብሎ እንዲው እኮ እንዲው እኮ ይገርማችኋል እኮ። እንደዚህ እንደዚህ ነው። ምንድን ነው የሚለው? እምቢ። እንደዚህ እንደዚህ ነው መልሱ። ምንድን ነው? አይደለም እንዴ? አይደለም ይባላል። እንዲው እኮ ይገርማል። እንዲው እንዲው ምን ይሻላቸዋል? እንዲው ድንቁርና፣ እንዲው ነውር ነው ድንቁርና ጥበብ ቤቷን ሰራች እንደተባለ፣ ጥበብ ድንቁርና ቤቷን ሰራች፣ ሰባት ምሰሶም ማቆመች ያስብላል። እነዚህ እኮ ነው ኢትዮጵያውያን፣ እኮ ወርቅ ህዝቦች ነን በእውነቱ። ኢትዮጵያ ብንሆን ማለት ነው ኢትዮጵያውያን ኮቴሽን፣ እግዚአብሔር የሚላት ኢትዮጵያ ማለት ነው። እናንተ በያፋችሁ የምትሏት ኢትዮጵያ አይደለም ነው የሚለው። እግዚአብሔር የሚላት ኢትዮጵያ ኢትዮጵያውያን ብንሆን ይገርማቸዋል። እኮ ኢትዮጵያ ኢትዮጵያ ትላላችሁ እንዴ? ብፁዓንን በእውነት ብፁዓን። እንዴት እኛ ይሄ ታቦት ከሲና ሲወርድ የለን? እኛ ይሄ ታቦት ደመና ሲጋርደው በደብረ ሲና አላየን? እኛ በስሬት መክደኛው ለሙሴ ሲነጋገረው አላየን? እኛ ይሄ ታቦት ታቦት ዮርዳኖስን ሲከፍል አላየነው? እኛ ግንብ ሲያፈርስ አልነበርን? እኛ ዳጎንን ሲቀጠቅጥ አላየን? እኛ ጦርነት ሲያሸንፉበት አላየን። ሳናይ የምናምን ኢትዮጵያውያን ክቡራነን በእውነቱ ማለት ነው። ለዚህ ነው እግዚአብሔር ታቦተ ጽዮንን የሰጠን ማለት ነው። አይተው የገፋትን ታቦት ሳናይ ተቀበልናት። እግዚአብሔርም በዚች ታቦት እየባረከን አለ፣ እየባረከን ነው። ይሄንን ታቦት ነው እግዚአብሔር ወደሚወዱት አምጥቶ ሰጠን፣ ሰጠ። በታቦተ ጽዮን እግዚአብሔር ይባርከን። በእግዚአብሔር ታቦት ላይ ለሚቀርብ ምስጋና ተቃውሞን የሚያቀርቡ ሰዎች ማህጸናቸው ይዘጋል። ይሄው እኔ እቃወማለሁ እና እየወለድኩ ነው ሊል ነው ደሞ አንዱ ይመጣል። ነው እጅሉ ማህጸን እኮ ብዙ አይነት ማህጸን አለ። የአይምሮ ማህጸን አለ የነፍስ ዘግቶብሃል እኮ ቆልፎብህ ነው የምትለፈልፈው። እንደሞ እንታርቦ ልጅ ብቻ አይደል ልጅ የሚወልደው ማህጸን ብቻ አይደለም። ኢሳይያስ እኮ ትንቢተ ኢሳይያስ ምዕራፍ 46 ላይ ምን ይላል? ጸነስነ በእንተ ፈሪሆትከ ሐመምነ ነው ወለድነ ይለን። አንተን መፍራትን ጸነስን ምጥያዘን ወለድን ይላል። ፈሪሃ እግዚአብሔርን መጽነስ አለ፣ ምግባር መውለድ አለ። ማሐፀን የሚባለው ልጅ የሚወልደው ብቻ አይደለም። አይምሮ ማሐፀን ነው። ያንን ይዘጋዋል አለ እግዚአብሔር። የምህረት ማሐፀን ይዘጋል፣ በር ይዘጋል እግዚአብሔር። ሰው እኮ ቢችል ማወቅ፣ ካላወቀ መጠየቅ፣ ካልጠየቀ ደግሞ ማፈር ጥሩ ነው። እውነት የለም ነገራቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በአዲስ ኪዳን ነው እንጂ በብሉይ ኪዳን እኳ አይደለም ይላል። ያ ማለት ምን ማለት መሰላቸው? ሲገለበት እሺ የአዲስ ኪዳኑ ታቦት አልፏል ብለን እኳ እንደነሱ ብናወጋ ምን የሚል ሀሳብ አለው? ታቦት ጣዖት ነው ይላል ነው? አዎ መቼ ዛሬ በብሉኪዳን እሳ ነበር ታቦት ዛሬ ጣዖት ከሆነ እግዚአብሔር በብሉኪዳን ዘመን ጣዖት እያመለክን እንድንቆይ ይፈቅድ ውላል ማለት ነው። አይፈቅድም። ምክንያቱም የሰጠ ታቦትን ማነው? እግዚአብሔር። እስከተወሰነ ጊዜ ድረስስ ጣዖት አምልኩ ይላል?